መንፈስ ቅዱስም። መጋቢት ሁለት በዚች ቀን የሐሊባ ሀገር ሰው የከበረ አባት ስምዖን አረፈ። እግዚአብሔርም በጸሎቱ ይማረን ለዘላለሙ አሜን። በዚችም ቀን ፊቱ እንደ ውሻ የሆነ ቅዱስ ክርስቶፎሮስ በሰማዕትነት አረፈ። ይህም ቅዱስ ሰውን ይበሉ ከነበሩ ሰዎች ሀገር ነው። በጦርነትም ማረኩት። አባቱም በሐዋርያ ማትያስ እጅ ያመነ ነው። በማረኩትም ጊዜ ቋንቋቸውን አያውቅም ነበረ። የክብር ባልቤት ወደሆነ እግዚአብሔርም ማለደ። ቋንቋቸውንም ገልጦለት እንደርሳቸው ተናገረ። የክርስቲያን ወገኖች የሚያሰቃያቸውንም ገሳቸው። የጦር ሰራዊቱንም የሚመራ መኮንን ጽኑ ግርፋትን ገረፈው። ቅዱስ ክርስቶፎሮስም መኮንን የጌታ ኢየሱስ ክርስቶስ ትእዛዙ ኃይሌን ባትይዘኝና ባታስታግሰኝ አንተና ሰራዊት ከኔ እጅ ባለናቸው ነበር አለው። መኮንኑም ስለ እርሱ ወደ ንጉስ ላከ፣ ከእርሱ የሆነም ነገረው። ንጉስም ወደ እርሱ እንዲያመጡት ሁለት መቶ ወታደሮችን ላከለት። እርሱም ያለመፍራት ያለማፈግፈግ አብሯቸው ሄደ። በእጁ በትር ነበረች፤ በላዩ በጸለየ ጊዜ በቀለችና በበች። እነዚያ ወታደሮች ተርበው የሚበሉት እንጀራ ባጡ ጊዜ ቅዱስ ክርስቶፎሮስ ጸለየ፤ በእነርሱ ዘንድ እንጀራ በዝቶ ተትረፈረፈ እጅግም አድንቀው በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ወደ አንጾኪያም ደርሰው በሊቀ ጳጳሳት አባ ጳውሎስ እጅ የክርስትና ጥምቀት ተጠመቁ። ወደ ንጉስም ፊት በደረሱ ጊዜ ንጉስ ዳኪዮስ እንዲያስፈራራውና ሊሸነግለው ጀመረ። ደግሞ እጅግ መልከ መልካም የሆኑ ሁለት አመንዝራ ሴቶች ወደ እርሱ ሰደደ። እነርሳቸውም እንደሚያስቱትና በአጢአት እንደሚጥሩት አስቧልና እርሱ ግን ገሰሳቸው፣ አስተማራቸውም በክብር ባለቤት በጌታችን ኢየሱስ ክርስቶስ አምነው በደማቸው ምስክር ሆኖ፣ እንዲሁም እነዚያ ሁለት መቶ ወታደሮች በንጉስ ፊት በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። ራሶቻቸውንም በሴፍ እንዲቆርጡ አዘዘ። የሰማዕትነትንም አክሊል በመንግሥተ ሰማያት ተቀበሉ። ቅዱስ ክርስቶፎሮስም ንጉስን አንተ የሰይጣንን ስራ የምትቀበል ማደሪያው የሆንክ ብሎ ዘለፈው። ንጉስም ተቆጥቶ በትልቅ ብረት ምጣድ ውስጥ እንዲጨምሩትና ከበሳችው እሳት እንዲያነዱ አዘዘ። እንዲሁም አደረጉበት። ነገር ግን ከጉዳት እንዳሰቡት ምንም የደረሰበት የለም። ጤነኛ ሆኖ ሰዎችን አስተማራቸው እንጂ እጅግም አድነቀው። በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ቅዱሳንም ከእርሷ ሊያወጡት ወደዚያች ብረት ምጣድ ቀረቡ። ንጉስም አንገቶቻቸውን በሴፍ እንዲቆርጧቸው አዘዘ። የህይወት አክሊልም ተቀበሉ። ከዚያም በኋላ ታላቅ ድንጋይ በአንገቱ ላይ አንጠልጥለው ከጥልቅ ጉድጓድ እንዲጨምሩት ንጉስ አዘዘ። በጨመሩትም ጊዜ የእግዚአብሔር መልአክ በጤትነት አወጦ። ማሰቃየቱን በሰለቸ ጊዜ አንገቱም በሰፊ ቆርጡ ዘንድ ንጉሱ አዘዘ። ቅዱሱም በእግዚአብሔር መንግስት የድል አድራጊነት አክሊል ተቀዳጀ። ጸሎቱ በረከቱ ከኛ ጋር ለዘላለም ትኑር አሜን። በዚህ ሲቀን የቃይናን ልጅ የመላልኤል የእረፍቱ መታሰቢያ ነው። መላልኤልም መቶ ስልሳ አምስት አመት ኖረ፣ ያሬድንም ወለደው። መላልኤልም ያሬድን ከወለደው በኋላ ሰባት መቶ ሰላሳ አመት ኖረ፣ ወንዶችና ሴቶችን ልጆች ወለደ። የመላልኤልም መላ ዘመኑ ሁሉ ስምንት መቶ ዘጠና ስምንት አመት ነው። የሆም ሚያዚያ ሁለት ቀን በእሁድ እለት ሞተ በማከማቻም ውስጥ ቀበሩት። የፈጣሪው በረከት በላያችን ትኑር ለዘለዓለሙ አሜን። ዛ አቅረብ ቁማ ሌት ያዘክሪ ማለፍ ነው። ተጾም ነቢያት ሰማዕት አዲ ሄራን መቀን